አሰላሙ አለይኩም ወራህመቱላሂ ወበረካቱ። እጓደኞች እንዴት ናችሁ? ሰላም ናችሁ? ባላችሁበት ሰላማችሁ ይብዛልኝ። እንዴት ናችሁ? ደህና ናችሁ? ዛሬ የማሳያችሁ ከሽከሽ ሀላዋ ማለት ነው። ጣፋጭ ነገር ነው የምሰራላችሁ ማለት ነው። እንግዲህ የሚያስፈልጉ ነገሮችን እዚህ ጋር እንደምትመለከቱት አቅርቤያለሁ ማለት ነው። ባላችሁበት ሰላማችሁ ይብዛ። ቤተሰቦቼም እንደምቆያችሁልኝ በተሰቢያ ሆናችሁ ላይክ ኮሜንት ሰብስክራይብ በማድረግ በተሰማ ትችላላችሁ ማለት ነው። እና ወደ አሰራራችን እንደለ ማለት ነው። ያቀረበኩት ነገሮች አሳያችኋለሁ። ጣፋጭ ነገር ለመክሰስም ነው እና በማንኛውም ሰዓት መስራት ትችላላችሁ ማለት ነው። ይሄንን እጧት ከተሰራ ያው ስድስት ሰዓት ያህል ፍሪጅ ውስጥ መቀመጥ አለበት ማለት ነው። ለምሳሌ እጧት ብትሰሩት

እዚህ ጋር ብስኩት እጠቀማለሁ። ይህንን ብስኩት እጠቀማለሁ ማለት ነው። ብዙ አይነት ብስኩቶች አሉ። ግዴታ ይሄ ብቻ አይደለም፣ ያላቸውን ብስኩት መጠቀም ትችላላችሁ። እዚህ ጋር የዚህ አይነት ብስኩትም አለ። የዚህ አይነትን መጠቀም ትችላላችሁ ማለት ነው። እኔ ለዛሬ የምጠቀመው ይሄኛውን ነው። ከዚህም ሌላ አይነት ብስኩቶችም አሉ፣ ተሻላችሁ መጠቀም ትችላላችሁ። እኔ የምጠቀመው ዛሬ ይሄን ነው ጋር እንደምትመለከቱት አንድ ነስል አለኝ ማለት ነው። ነስል ማለት ላችሁ ራ ላይ መስለ ነስል ያለኝ ማለት ነው። እዚ ጋር ዝብድ አለኝ ዝብድ ማለት ቅቤ ማለት ነው። እዚ ጋር እንዲ ግማሽ አንድ ሙሉ ቅቤ ያለኝ እዚ ጋር ክሬም ከረሜ እላለኝ ማለት ነው። ክሬም ከረሜን ክሬም ከረሜን አንድ ሙሉ አለኝ። እዚ ጋር ድሪ ሙቭ ድሪ ሙቭ አንዳለኝ ማለት ነው። እዚህ ጋር እንደምትመለከቱት ጅብን ኬሪ፣ ጅብን ኬሪ አራት ፍሬ አለኝ፣ አራት ፍሬ አለኝ ማለት ነው። እዚህ ጋር ክሬም አለኝ፣ ቃሽጣ ክሬም አንድ ይጠቀማለሁ፣ ቃሽጣ ክሬም አንድ ይጠቀማለሁ ማለት ነው። እንደምትመለከቱት ይሄን እና ይጠቀማለሁ። ጅብን ክረፍት ማለት ይሄ ነው። ጅብን ክረፍት፣ ጅብን ኬሪ ማለት ይሄ ነው። ሶሪ ጅብን ኬሪ ይሄ ነው ማለት ነው። አሁን ይሄንን ይመስላል። እዚህ ጋር ብስኩትን የምጠቀምበት ሰን እዚህ ጋር ሳህን አለኝ ማለት ነው። ብስኩቱን የምጠቀምበት እዚህ ጋር ፍረሽ ወተት አለኝ ወተት አለኝ ማለት ነው። ወተት ነው የምጠቀመው አሁን ያው ወደ አሰራራችን እንሄዳለን ማለት ነው። እነዚህም ያው በአንድ ላይ አድርጌ ፈጫቸዋለሁ ማለት ነው። እሺ ጓደኞች፣ እንደምትመለከቱት ማለት ነው፣ ሸረጃችንን ከትች አሳያችኋለሁ። ሸረጃችን ማለት ነው እንደምትመለከቱት ይህንን በደቃቆ ትንቆ አረቀዋለሁ ማለት ነው። ይህንን በዛ አድርጌ አደቀዋለሁ ምክንያቱም መጠበስ ስላለበት።

እ ጓደኞች እዚህ ጋር መፍጫ አለን ማለት ነው። እዚህ ጋር ጌሪ አራት ማለት ነው እስከሚበስር ድረስ እዚህ ጋር ነስላለን፣ ነስ ዳውን ጨምሮ ማለት ነው። ከአንድ ሙሉ ክሬም አለኝ ቀስታ ክሬም አለኝ ማለት ነው። ሙሉን ጨምረዋለን። እዚህ ጋር እንደምትመለከቱት ደሬሞ አለ። ደሬሞ ተጨምረዋለን።

እ ጓደኞች አስራችንን ቀጥላለን ማለት ነው። የሻርዬ የሁላችሁ በዚህ መልኩ ቡኒ ከለር ማለት ነው። ከበሩም እርግጥ ቡኒ ከለር ነው፣ ግን ቢሆንም ደግሞ የሁላችሁ የመሰለው እና ያስታውቃል በዚህ ከለር ብስያለው ማለት ነው። አሁን እዚህ ጋር ከላይ ላይ እናረግፈታለን ማለት ነው ያው በደምብ

ሰዎቹ ጓደኞች እንደምትመለከቱት አሁን ምስትን አድርገናል ማለት ነው። አሁን ደግሞ ይህን ይመስላል ማለት ነው ጓደኞች፣ እንደምትመለከቱት በጣም ጣፋጭ ምግብ ነው። ጣፋጭ ነገር ደግሞ በጣም ነው የሚወዱት ማለት ነው። ለመክሰስ መክሰስ የሆናችኋል ጠዋት ትሰሩታላችሁ ማለት ነው። ጠዋት ከተሰራ ለስድስት ሰዓት ያህል ፍሪጅ ውስጥ መቀመጥ አለበት ማለት ነው። ለስድስት ሰዓት ያህል ጠዋት ከሰራችሁት ለአስር ሰዓት ለመክሰስ ማለት ነው። ጥሩ ምግብ ነው የሚሆነው ፍሪዘር ውስጥ ሳይሆን ኖርማል ኖርማል ፍሪጅ ላይ ታረብታላችሁ ማለት ነው። ለስድስት ሰዓት እዚያ መቀመጥ አለበት። በጣም አሪፍ እና በጣም ቆንጆ በሆነ መልኩ ታቀርብታለች ማለት ነው። በጣም አሪፍ የሚሆንላችሁ ሰርታችሁ ሞክሩት። ይህንን ይመስላል ጣፋጭ ነገር ከሽ ከሽ። ለአስር አስር ሰዓት መክሰስ የሚሰራ ማለት ነው። ባላችሁበት ሰላማችሁ ይብዛልን። ኮሜንት፣ ላይክ፣ ሰብስክራይብ ከተመቻችሁ የማድረግ ጉዳት ማለት ነው። ይህን ይመስላል። አሰላሙ አለይኩም ወረህመቱላሂ ወበረካቱህ